ሰላም ጤና ይስጥልኝ ደንበኞቻችን። አሁን ደግሞ ሁላችሁም የምታውቁት ግን በአይነቱ ለየት ያለ ስቶቭ አሳያቸዋል። ይህ ስቶቭ ለየት የሚያደርገው በዚህ መልክ ፍላት ቲዩብ ሬጅስተሩ ተንቀሳቃሽ ሆኖ ተዘጋጅቷል። ይሄ ደግሞ ምንም አይነት ተፋሰስ ቢኖር ለማጽዳት ምቹ ነው ማለት ነው። ይህ ስቶቭ ከሌሎቹ ለየት የሚያደርገው ይሄ ፍላት ቲዩብ ሬጅስተሩ ከአራት አመት በላይ ስለሚያገለግል በዚህ ተመራጭ ያደርገዋል። የአንድ አመት ዋስትናውን ደግሞ በነፃኛ ጋር ያገኛሉ። ይህ ስቶቭ እየተገለገልንበት መብራት ቢጠፋ እንኳን ከ20 እስከ 30 ደቂቃ ግለቱ ስለማይበርድ የጀመርነውን ስራ ያስጨርሳል። ይህ ደግሞ በባለአንድ አንድ ማሽን እየተዘጋጀ ነው። ባለ አንዷ አይን ትመስላለች፣ ተመሳሳይ ሬጅስተር ያላት የሀይል ፍጆታዋ ደግሞ አንድ ሸዋት